አንቺ ዳንኤል ነኝ። ማግባት ሀሳብ ካለሽ በደንብ ልትሰሪበት ይገባል። አስቀይሜው ሊሆን ይችላል ግን ልክ ነኝ። እኔም ማለቃቸው ነገሮች እንዳሉ ይሰማኛል። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝም ወይ? እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ? አልሰጥም አለህ። ተጫወተብሽ። በራስ ሲሆን ህመሙ ገባ። አረ፣ ይኸውልሽ የፈለግሽውን ማድረግ ትቻለሽ። እኔ አይመለከተኝ። ተጣውጣለኝ ግን እኮ አልደረሰኝም። ታዲያ ምን አደረገ? ይሄ ክፉ እድልን አማር እንጂ አስር ብር ይሰጠኛል። አስር ብር የት ይሆነ? አስር ብር ደረሰው። ስራ ትገባለህ ብለኸኝ ነበር፣ እንዴት አደረግህልኝ? ኤደን፣ ይሄን ስነግርሽ ቅር እያለኝ ነው። ግን እኔ አላምነውም። ምንድን ነው? አዎ ኤደን፣ በጣም ይቅርታ። አራት አስብ። ካሌብ፣ እኔ ዋስሞ ነው አለኝ። ግን እንድን ነው የማታምነው? ብዙ ጥርጣሬዎች አሉኝ። ሲጀመር እህት እንድምራሱ እንድመራሱ አይመስልም። ጋሽ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? ሌባ ነው ሲሰብ አይቼዋለሁ። አ እሺ ጋሼ ቲና ስህቶ አይደለችም። ሁሉንም እቀጣቸዋለሁ። በተለይ የእኔ ሰውዬ ምን እንደማደርገው እኔ ነኝ የማውቀው። መብትሽ ነው። እኔ ምንም አልቃወምሽም። ጋሼ ከቻልክ ግን ከቤት አባሪ ለምን ልጄ? ምክንያቱም በራሱ ቢሆን ትንሽ ይሮአት በኔ ተረሳነ እዚህ ቤት ያለው ስለዚህ ወጣለሽ እንደዛ ማለት ያለው አግዘኝ። ቆይ ምን ላግዝሽ? ዲና መደባደብ ሁሉንም ነገር አሻንጉሊትሽ እመስልሻለሁ እንዴ? አንዳንዴ አደበትሽን አረኝ። ዞር በይ እስኪ። በአስቸኳይ ፍቺ እፈልጋለሁ። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ተስክብጪ። አዎ፣ ሳልፈልግ አስፈታኝ። በጣም አስጠልሽ። እንደውም ልንገርሽ፣ ሌላ ፍቅረኛ ይሻል። ከእሷ ጋር መኖር ፈልጋለሁ። ካሌ፣ ማንን? ምንድን ነው የምታወራው? ያኔ በማያገባት አንቺ ልጅ፣ ልታታልኝ ነው። ንገሪ ልታታልኝ ነው። አንቺን አይደለም እንደሚያመጣሽ አቤት ልሻው አባይ አንቺ ለእሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ። ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት ኤደን እናት አላት እንዴ? ያለ የትኛው አምሶት ብትወ ምረጭ ብትባል ከአንተ እሱ ነው የምትመጣው። ዳኒ አሁን አሁን ላይ ስጋቱ በጣም ጨምሯልና በስተመጨረሻ ላይ ከካሌብ ጋር አላስፈላጊ ፀብ ውስጥ ገብቷል ማለት ነው። በተለይ ደግሞ ስጋቱ የጨመረው ካሌብ ሌላ ፍቅረኛ ይዣለው፣ ካንቺ ጋር መፋታት ፈልጋለሁ ብሎ ለቲና ከነገራት በኋላ፣ ዳኒ በፊትም ይፈራ ነበር ካሌብ ኤደንን ይወስድብኛል ብሎ ያስብ ነበርና ካሌብ ደግሞ ይሄንን ነገር ሲናገር ሌላ ሴት አያመጣም በቃ ኤደንን ነው የሚያመጣው እሷን ሊያገባብኝ ነው በሚለው በስተመጨረሻ ላይ ከካሌብ ጋር ሌላ ትንቅንቅ ውስጥ ገብቷል ማለት ነው። በተለይ ደግሞ ሰሞኑንም ኤደን እዛ ቤት ብስታለች እሷ ያው እግር የበዛችው እዛ ቤት። ዳኒ ብሩን ካጣና የካሌብ አባት ዳኒን ከዛ ቤት እንዲያወጣለት ነው። እናም ደግሞ ካሌብን ዳኒን ስራ እንዲያስቀጥርለት ጠይቃው ነበር። እና ካሌብ ደግሞ እዛ ጋ ዳኒን እንደማያምኖ ነግሮታል። እናም ደግሞ ሌላ ዋስ የሚሆነው ሰው የለውም፣ አንቺም ዋስ ብትኝው ራሱ እኔ እሱን አላምኖውም፣ እናም እሱ የስራ ሰው አይደለም ብሎ ያንን ነገር ነግሯታል ማለት ነው። እናም ደግሞ የእሱንና የቲናን ሁለቱም እህትና ወንድም አይመስሉኝም ብሎ ያንን ነገር ከነገራት በኋላ ኤደን ትንሽ ደብሯታል። ምናልባት ካሌብ እንዲሁ ዝም ብሎ የፈጠረው ጥርጣሬ ጋር የማስሏት ነበርና፣ ወደ ቤት መታ ደግሞ የካሌብን አባት ለመጠየቅ ያሰበችውም ዳኒ ከነገራት በተጨማሪም የካሌብ አባት ሲያወራ ከአወራሩ ራሱ የሆነ ነገር እንዳለና የካሌብ አባት ለእሷ መንገር እንዳልፈለገ አውቃለችና እሱንም ጠይቀዋለች። አንተ ራሱ እኮ ስታወራ የሆነ ነገር እንዳለ ያስታውቃል፣ ስለዚህ ምንድን ነው ንገርኝ? በምትለው የካሌብ አባት ደግሞ ሊነግራት አልፈለገም። ነገሩን አንቺውኑ ቀስ እያልሽ ድረሽበት ብሏታልና እሱ እዛ ጋር የነገራት ሁለቱ እህትና ወንድም አይመስሉኝም ሳይሆን፣ ሁለቱም የተጣመሙ ናቸው። ከእሷ ደግሞ እሱ ይሻላል እንደውም እሱን ቀስ ብለሽ መመለስ ትችያለሽ ብሎ ያንን ነገር ነግሯታል ማለት ነው። አሁን ላይ ኤደን እያሰበች ያለችው የካሌብንም አባት እየጠየቀች ያለችው እሱን ከዛ ቤት አስወጣልኝ፣ እዛ ቤት እናንተ ቤት ጥገኛ ሆኖ ነው የሆነ ነገር መንቀሳቀስ ያቃተ ከዛ ቤት ሲወጣ መቼም የሆነ ነገር ተፍተፍ ማለቱ አይቀርም፣ እሱን አስወጣልኝ ብለዋለች ማለት ነው። የካሌብ አባት ግን እዛ ጋ እሺ አስወጣዋል ብሎ ቃል ገብቶላታል ማለት ነው። አሁን ያው በስተ መጨረሻ ዳኒ ከዛ ቤት መውጣቱ አይቀርም። ከካሌብ ጋር በገባው ግብግብ ውስጥ ከእሱ ጋር ከተጣሉ እዛ ቤት ደግሞ ሳይስማሙ መቆየት ስለማይችሉ ዳኒ ከዛ ቤት መውጣት ወይ ቀርም። ኤደን ያው የምትፈልገው ያን ያክል የተጋነነ ሀብት ወይ ደግሞ ያን ያክል የተጋነነ ንብረት አፍርቶ እሷን እንዲያገባ ሳይሆን እሷ አሁኑኑ ተጋብተን ነገሮችን ሁሉ ከዜሮ መጀመር እንችላለን። የፈለገ ነገር ቢሆን ራሱ ከትንሽ ስራ ጀምረ ብትሰራ እኛ እንተጋገዛለን እያለች ነው። ዳኒ ደግሞ እዚህ ጋር የሚያስበው ኤደንን በጣም ስለመወዳትና በጣም ስለማፈቅራት እሷን የሚገባትን ሕይወት ሊያኖር የሚችል ገንዘብ መያዝ አለብኝ በሚለው ነው። ለብዙ ቀናት የካሌብን አባት አራት ሚሊዮን ብር አበድርኝ ብሎ እንደ ብድር ሲጠይቀው የነበረው ና በስተ መጨረሻም የካሌብ አባት ነገሩን በእጣ ላይ ያደርግለት ፈልጓል ና እጣ ወጣላለው ሁለቱ ላይ አንተ የምትፈልገው ብር ይጻፋል፣ ሶስተኛው ደግሞ ምንም ነገር የለውም ብሎት ነበርና በስተ መጨረሻ መጨረሻ ላይ ለዳኒ አስር ብር ነበር ይወጣላት። ይሄ ነገር ራሱ ዳኒም በጣም አበሳጭቶታል። ሽማግሌው በጣም ቀልዶብኛል፣ በጣም ተጫውቶብኛል በሚለው እስከዛሬ ዛሬ ቲናን ደብቋት የቆየውን ሽማግሌውን የጠየቀውን ብር በስተ መጨረሻ ነግሯታል ማለት ነው። ቲናም ይሄ ነገር አበሳጭቷታል። ለምንድን ነው እስከ ዛሬ ያልነገርከኝ? ለምንድን ነው የደበከኝ? ብላ ስትጠይቀው እሱ ደግሞ የመለሰላት መልስ በእጄ ምንም ነገር ሳሊዝ አልነግርሽም ብዬ ነው እያላት ነው። አሁን አሁን ላይ ሲያወሩ ሁለቱም እየተከባበሩ እንደ በፊቱ በፍቅር አይደለም የማያወሩት። ሁለቱም እየተጣሉ፣ እየተናናቁ ነው የሚያወሩት ማለት ነው። በተለይ ደግሞ ዳኒ ስልችት ብለዋለች። ቲና እሷ የምታስባቸው ሀሳቦች እሷ የምታቀዳቸው እቅዶች ራሱ በጣም እየሰለቸው ነው። እሱ አሁን ላይ ለምን እዛ ቤት እንደሚቆይ ራሱ ባይታወቅም ግን አሁን ደግሞ እየጠየቀ ያለው ካሌብን፣ የእናንተ ድርጅት ውስጥ ስራ አስገባኝ ብሎታል ማለት ነው። ተስፋ የቆረጠ ይመስላል። በፊት ላይ ተስፋ ያደረገው ያቺን አራት ሚሊዮን ብር ነበር። እሷን እንዳጣ ሲያውቅ ደግሞ አሁን ላይ ካሌብን እያለ የነበረው እናንተ ጋር ስራ አስቀጥረኝ ስራ ፈልጋለሁ ብሎታል። ካሌብ ደግሞ ባስቀጥረ ችግር የለውም ግን ደግሞ እኛ ጋር እኛ ድርጅት ቦታ የለም ብሎታል። እንደዛ ሊል የቻለው ደግሞ ያው ለኤደን እንደነገራት ፈርቷል፣ ማለት ነው። እሱን አላምነውም እናም ደግሞ እሱ የስራ ሰው አይደለም ብሎታል ማለት ነው። ሌላም ነገር ደግሞ ካሌብ አሁን ላይ ለአባቱ እየነገረ ያለው ያኔ አባትዮ መጥቶ ለምንድ ነው ለልጅሳ እንደዚህ ያልከ ለምንድ ነው እጠረጥረዋለሁ ብለ የነገርከት ብሎ የካሌብ አባት ሲጠይቀው፣ ካሌብ እዛ ጋር ፍላጎቱ በቃ እሱ የኔን ትዳር በጥብጦ የኔን ትዳር አበላሽቶ እሱ እንዴት ነው የተሳካ ትዳር የሚኖረው? ያ ነገር እንዲሆን አልፈልግም ብሎታል ማለት ነው። የካሌብ አባት እዛ ጋር የመለሰለት ትክክለኛው መልስ ነው። ያንተ ትዳር እኮ የተበላሸው በ ምክንያት ሳይሆን በሚስቱ ምክንያት ነው። ሚስቱ ናት ጋጥ ወጥ ሆና ትዳሩ የተበላሸው እንጂ እሱ እዚህ ቤት የመጣው ገንዘብ ፈልጎ ነው፣ እሱ ምንም አላጠፋም ብሎታል ማለት ነው። ያው ካሌብ አሁን ላይ እሱ ያደረገበትን ነገር አድርጎ ሊበቀለው ይፈልጋል ይመስላል። ለዛም ነው ኤደን ስታናግረው እሱ እንደዚህ ነው እንደዚህ አላም ነው ብሎ ነግሯት ኤደን ደሞ የሆነ ጥርጣሬ ተፈጥሮባት ወደ ቤት መታ የካሌብ ነባት። ዳኒ ግን ሌባ ነው እንዴ ብላ እየጠየቀችው ማለት ነው። ዳኒ ደሞ ሌላ አንድ ያጠፋው ነገር ካሌብ ቤት ውስጥ ሌላ ሴት አመጣለው ሌላ ፍቅረኛ ይዝ አለው ብሎ ሲነግረው ካሌብ ያሰበውን ሀሳብ ካለት እዚያ ጋር ካሌብ የሚፈልገው የኔን ትዳር አበላጅቶ እሱ የተሳካ ትዳር እንዲኖረው አልፈልግም፣ ባለው መሰረት ያንን ነገር ደግሞ ካሌብ ሲናገር ሌላ ፍቅረኛ ይዣለሁ፣ እሷን እዚህ ቤት አመጣለሁ የሚለውን ነገር ሲያወራ እሱ ወዲያውኑ ያሰበው እዚህ ቤት ሊያመጣት የሚችለው ኤደን ነው። ስለዚህ ሄጄ እሷን ማናገር አለብኝ ብሎ ኤደንን ጠርቶ እዛ ጋ የጠረጠረውን ጥርጣሬ ነግሮታል። እያታለልሽኝ ነበር፣ ዋሽተሽኛል። አንቺ ከካሌብ ጋር ምን ግንኙነት ነው ያለሽ? አንቺ ነው ካሌብ ሊያገባ የሚፈልገው እዛ ቤት ሊያመጣት የሚያስበው ሴት አንቺ ነች ብሎ እዛጋ ኤደንን ትንሽ አበሳጭቷታል ማለት ነው። ኤደን በፊትም እሱ የሚያስባቸው ሐሳቦች ስልችት ብሏታል። እሷ በቃ የሆነ ስራ ጀምሮ አብሮ እንዲኖሩ ነው የምፈልገው። አሁን ደግሞ እሱ በዚህ መሃል መጥቶ ከካሌብ ጋር ጠረጥርሻለሁ፣ ከካሌብ ጋር የሆነ ነገር አለ እናም ደግሞ ሽማግሌው ጋር የምትመላለሽ ለልጁ ሊድርሽ ፈልጓል ና ለዛም ነው እዛ ቤት አስሬ የምትመላለሽ ብሎ ሲነግራት ኤደን በጣም ተበሳጭታ ነበር። ሄደችው በዚህ በዚህ ጉዳይ ራሱ አሁን ይሄን ነገር ደጋግሞ ዳኒ ሲላት እሷ በሱ ላይ ያላት ተስፋ ሊቆርጥላት ይችላል። እናም ደግሞ ፍቅሩ ወጥቶላት ራሱ ምናልባት እነሱ እንደፈሩት ከካሌብ ጋር አንድ ላይ ሊሆኑ ይችላሉ ማለት ነው። እሷ እዛጋ የምትፈልገው የተጋነነ ሀብት ንብረት ምናምን ሳይሆን ትዳር ስለምትፈልግ አግብቼ መውለድ እፈልጋለሁ ብላ ከዚህ በፊትም ለሱም ነግራለች ለትሁትም ነግራለች። እና አሁን ደግሞ በዚህ መሀል እነሱ ከካሌብ ጋር እንደዚህ ያለች ከካሌብ ጋር እንደዚህ ያለች ብሎ ያንን ነገር ደጋግሞ ካወሩላት ባት እሷም እንደዛ ከሆነ እኔም ከካሌብ ጋር መቀራረብ እፈልጋለሁ ብላ እዛ ጋር ከካሌብ ጋር ተጋብታ የእነሱን ፍራቻ እውነት ልታደርግላቸው ትችላለች ማለት ነው። ቲና ደግሞ እስካሁን ስለሷ አላወቀችም። ኤደን ማነች የሚለውን ነገር አላወቀችም። ዳኒ ራሱ ስጠይቀዋለች። ዳኒ ደግሞ ስለማንነቷ አልነገራትም። እሷ አሁን እዛ ቤት መታ ራሱ ሽማግሌውን ማናገር ስትፈልግ እቺ ልጅ ማነች ብላ ስትጠይቅ ዳኒ ጩኸባት ነበር፣ አንቺ አፍሽን ዝጊ ብሎ ከዛ ቤት አብሮ የወጡ ማለት ነው። ቲና ደግሞ ይሄ ነገር ራሱ ጥያቄ ፈጥሮባታል። አንተ ቆይ ለምንድነው እሷ ላይ ተደርበ እኔ የምትቆጣኝ ለምንድነው የምትጮኸብኝ ብላ የሆነ ጥርጣሬ እንዳላት ነግረዋለች። እቺ ልጅ ቆይ ምናቹ ነች ማነች ብላ ስትጠይቀው ዳኒ ግን እዛ ጋር የመለሰላት አንቺ ምን ሆነሽ ነው፣ ከዚህ ቤት እኮ ሊያባሩሽ ይችላሉ፣ ስለዚህ ማድረግ ያለብሽ ዝም ማለት ነው ያለብሽ እንጂ እንዴት ነው የነሱን እንግዳ የምትናገሪ ብሎ ያንን ነገር ነግሯታል እንጂ የሆነ ነገር ጠርጥራለች። አሁን እሷ እዛ ጋር እያሰበች ያለችው የካሌብ ሚስት ነች፣ ካሌብ አዲስ ሊያገባት ያሰባት ሚስት ነች ብላ ነው እንጂ ያሰበችው እዚህ ጋር የዳኒ ፍቅረኛ ነች፣ ዳኒ ፈልጋ ነው እዚህ ቤት የምትመላለሰው ብላ አይደለም ማለት ነው። ይሄ ደራሲው አንዳንድ ጊዜ የቲና ነገር ግራ ገብቷታል። እሷ እዛ ጋር የመሰላት ቲና ታዲያን እህት ነች ለምንድነው በስነስርዓት ሰላም አትለኝ? ብላ ግራ ትጋባለች። እናም ደግሞ የካሌብ አባት ተቆጥቶ ወደ ውስጥ ግቢ፣ ወደ ኪችን ግቢ ብሎ ቲናን ስቆጣት ኤደን እዛጋ ግራ ተጋብተ ነበር። እናም የካሌብ አባት የነገራት ትንሽ እንደተናደደባትና ነገሮች እንዳበሳጫት የነገራት እንጂ እዛ ጋር የተፈጠረውን ነገር እሷ እንደዚህ አታላናለች፣ እንደዚ አታላናለች ብሎ ያንን ነገር አልነገራትም። ዳኒ ነው እንደም ቀደም ብሎ ቤት እንደዚህ ወስዳ እነሱን ልታወጣ ነበር ብሎ ያንን ነገር ለኤደን የነገራት እንጂ ሽማግሌው ሊደብቅ ፈልጎ ነበር። ግን ቀደም ብሎ ዳኒ ኤደንን አግኝቷት የተፈጠረውን ነገር ቲና ለምን እዛ ቤት ከቤተሰቡ ጋር እንደተጣላች ሁሉንም ነገር ነግሯት ነበር ማለት ነው። አሁን ላይ ቲና በሰማችሁ ነገር ተበሳጭታለች። እናም ደግሞ ሽማግሌውን መበቀል ትፈልጋለች። ሽማግሌው ቤቱን ሰጥቼሻለሁ ብሎ እዛ ጋር አታሏታልና፣ አሁን ላይ የምታስበው ለዳኒም ደጋግማ የምትነግረው ይህን ሽማግሌ ካልገደልኩት እንደዚህ ካላደረግኩት እያለች የሆኑ እቅዶችን እያወጣች ነው። ዳኒ ከእሷ ጋር ባይስማማም የሷን እቅድ ባይቀበልም እናም ደግሞ ቤት ውስጥ እየሄደች ካርታውን እየፈለገች ይመስላል የቤቱን ትክክለኛውን ካርታ፣ እናም ልታገኝ አልቻለችም። ሽማግሌውም ቀደም ብሎ ይህንን ነገር ስለፈራ ይመስላል የቤቱን ትክክለኛ ካርታ ኦሪጂናሉን ከቤት አውጥቶ ሌላ ቦታ ደብቋል ማለት ነው። እሷ ግን እዛው ቤት የሚያስቀምጡ መስሏት የሽማግሌው ክፍል እየገባች ስትፈልግ ነበርና እሱ ልታገኝ አልቻለችም። አሁን ትንሽ የሚያስፈራው እዛ ቤት አሁን እነሱ ምግብ ስሪ፣ የቤቱን ስራ ስሪ ብሎ እሷን እያስሰሯት ነውና ምናልባት እነሱ በደንብ ካልተጠነቀቁ ከዚህ በፊት ስታደርግ እንደነበረው እነሱ የሚበሉት ምግብ ላይ የሆነ መድኃኒት አድርጋ ልትበቀላቸው ትችላለች ማለት ነው። መጀመሪያ ሽማግሌው ላይ ነበር ንዴቷ። በጣም ተናዳ ሽማግሌውን መግደል እፈልጋለሁ፣ እንዲህ ማድረግ እፈልጋለሁ ስትል የነበር አሁን ደግሞ ካሌብ እዚህ ጋር እያለት ያለው እኔ ከአንቺ ጋር ፍቺ እፈልጋለሁ መፋታት እፈልጋለሁ ብሏታል። ይህንን ሀሳብ ግን ያነሳችው እሷ ነበረች። ያኔ ቤቱን ያገኘች የመሰላት ጊዜ ያኔ ፍቺ እንደምትፈልግ ካሌብን ጠይቃው ነበር። አሁን ደግሞ ባዶ እጇን ስትቀር ካሌብ እኔ ፍቺ እፈልጋለሁ ከአንቺ ጋር መቆየት አልፈልግም ሲላት፣ እሷ እዛ ጋር እያለች ያለችው እኔ መፋታት አልፈልግም በግድ ትፈታኝ እንደሆነ እስኪ አያሃለሁ ብላ በግድ ከሱ ጋር ለመኖር ይመስል አልፈታህም አልፈልግም ይሄንን ነገር ብለዋለች ማለት ነው።